እኔ አባዬ እያለ ሌላ ምንም ነገር ተጨንቅ ያላ አንድ ነገር አይደለም። አንድ ሀና አለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይሄ ነው ሀና፣ ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር አሳጣ ገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ። የፈለጋቸውን ብትርሻ አንቺ ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድነው ችግሩ? ሊሆን መጀመሪያ የምርመራ ውጤት ይለቅ። እሱን እኮ በእኔ ሰላም ሆነች። ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን እንዴት? ዶክተር ሀና ውጤቱን መርምራ ራሷ አደረሰችበት። ሀቁንም አጋለጠቻቸው። ዶክተሩ በገንዘብ ተታሎ ውጤቱን ሊያጭበረብር ሲል ሀንዬ በፍጹም እውነታውን ደርሼበታለው በማለት አጋለጠቻቸው። እሴትም የምታደርገው የምትጨብጠው አጣች። ወይዘሮ ባዩሽ ሴራዋ ተገለጠ፣ ክፋቷም ፊት ለፊት ተነገረ። ወይዘሮ ባዩሽም በሐፍረት አንገታቸውን ደፉ። ወይዘሮ ሜላትም ምኑ የሆነ ይጋረደኝ ልጄ ሃና በማለት እንባቸውን አፈሰሱ። የሀንዬን አንገትም በማነቅ ተላቀሱ። ልጄ ለአስራ ስድስት አመት ሙሉ እየጠፋሽኝ አንቺ ሃንዬ ነበርሽ ለካ እኔ ሀሴት መስለኝ ከሷ ጋራ ብዙ ሰዓት ተጃዛልኩ፣ በማለት በእንባ እየታጠቡና እየተጸጸቱ ሃንዬን ይቅርታ ጠይቋት። እነ ሰላምና ምናሴ እህታችን ድሮምኮ አውቀን ነበር አን ጊዜ ከሞት የተረፍኩበት የህይወት አጋጣሚ ደማችን ከሀንዬ ጋራ ብቻ መመሳሰሉ ጥርጣሬ እንዲፈጥርብኝ አድርጎኛል። በኋላ ደግሞ ሀንዬ ቤታችን ውስጥ ስለተፈጠረው ነገር ሁሉንም ምስጢር ስታስረዳኝ እህቴ እንደሆነች ተገንዝቤ ነበራለች። ምናሴም ሀንዬ የጠፋሁት እህታችሁ ሀሴት ማለት እኔ ነኝ ብላ ታሪኳን ከጋራችን ጀምሮ እንቅልፍ ባይኔ አልዞረም ነበረ። ይህንዬን እህትነት ስመኘው እንደነበርና ዛሬ በትክክልም እህቴ ሆና ስላገኘዋት ደስታዬን መቆጣጠር አቅቶኛል፣ በማለት በእንባ እየተራጨ እህታቸውን አቀፉ። እነ ሀሴት በሀፍረት አንገታቸውን ደፉ። ወይዘሮ ባዩሽ የወይዘሮ ሜላትን ንብረት በመፈለግ እሳቸው ያሰቡት ሳይሳካ በመቅረቱ የመድረሻ ያለሻሉ በምትጠየቂው ጥያቄ ሁሉ በራስ መተማመን መልሽ፣ ካለበለዛ ወይዘሮ ሜላት እንድትጠራጠር እንዳታደርጊያት በማለት ያስጠነቀቀቻትን ረሳችሁና የወይዘሮ ሜላትንም ሆነ የአቶ መስፍኔን አይን ገልጦ ለማየት ተቸገሩ። በሀፍረት ተሸማቀቁ። ወይዘሮ ሜላት ከዚህ በኋላ የወይዘሮ ባዩሽን አይን ላለማየት ማሉም ተገዘጡም። ወይዘሮ ሜላት እጅግ በጣም ተበሳጩ። እስካሁን ከልጅነት ጀምሮ የምወደሽ ጓደኛዬ ባዩሽ በዚህ ልክ በእኔ ላይ ተንኮልና ክፋትን ትሰሪያለሽ ብዬ አላሰብኩም ነበር በማለት ተበሳጩ። ድ ተመልካቾቻችን፣ እንግዲህ ከዚህ በፊት ያቀረብኩላችሁ በሚቀጥለው ክፍል ምን ሊሆን ይችላል የሚለውን ግምት ነበረ። ወይዘሮ ባዮሽ እውነት ውጤቱን ያስቀይሩት ይሆን? ዶክተሩስ ለሙያው ታማኝ ይሆናል ወይስ ገንዘብ አታሎት ውጤቱን ይቀይረዋል? ወይዘሮ ሜላትስ የሀንዬን ልጅነት በትክክል የደረሱበት ሰዓት ምን ሊሰማቸው ይችላል? ምክንያቱም ልጃቸውን በጣም እያንገላቷትና እየገፏት ይገኛሉ። ሀንዬ በትክክልም ልጃቸው እንደሆነች ከነገረቻቸው ጀምሮ በጣም እያንቋሸሿትና የእርሷን ንብረት በመፈለግ እንዳደረገችው እየሳሉ ጌታቸው መሰንበት እንደሌለባት እየተናገሩ ይገኛሉ። ባትሽ እስከሚሻላቸው ድረስ ቆይና ከዛ በኋላ እዚ ቤት ተወጫለሽ በማለት ከቤታቸውም ለማባረር ቁርጠኛ ሆነዋል። ልጆችን ምርመራው ተደርጎ በትክክል እህታቸው እንደሆነች ስላወቁ እናት ብቻ አምናላቸው የቤተሰብ አካል እንደሆነች ተቀብለዋት በፍቅር መኖርን ተመኝተዋል፣ እነ ሰላምና ምናሴ ማለት ነው። ባዩሽም የሚፈልጉትን ጥቅም ለማግኘት ደፋ ቀና እያሉ ነው። እስከ ሞት ጥግ ድረስ መታገል ይኖርብናል፣ ወደኋላ እንዳትሸሽ በማለት ሀሴትንም አስጠንቅቀዋታል። አቶ መስፍኔ መምጣትም ለሚፈልጉት አላማ ምቹ እንዳልሆነም ስጋት ፈጥሮባቸዋል። እርግብ ከምርመራ በኋላ ስለሚጠብቃት ሕይወት አሳሳቢ ሆኖባታል። ልጃቸው እንዳልሆነች ውስጧ የሚያውቀው እርግብ ውጤቱ በትክክልም ሀንዬ ልጃቸው እንደሆነች ሲታወቅ እኔ የት ደርሳለሁ የሚለው ነገር እጅግ በጣም እያሳሰባት ይገኛል። ወይዘሮ ባዮሽ ግን ከምርመራ በኋላ ስላለው ውጤት ምንም ነገር አትጨናነቂ፣ አታስቢ በማለት በራስ መተማመን እየተናገሩ ይገኛሉ። ታዲያ በዶክተሩ የተማመኑበት ምን ጉዳይ ቢኖራቸው ነው? እንግዲህ ሀንዬና አርግብም የጸጉር ናሙናቸውን ለዶክተሩ ሰጥተዋል። ዶክተሩ አንዳንድ ጥያቄዎች በማንሳት ሀናንም ሲያወዛግባት ተመልክተናል። ዶክተሩ ግን ምን ፈልጎ ነው ለማምታታት ሲሞክር የነበረው? በሕክምና ሙያ ጠንቅቃ የተማረችውና ጎበዟ ሀንዬ አሳደጋትን አባቷን ለማሳከም ስትል በእናቷ ቤት በሰራተኝነት ተቀጥራ የምትሰራው ጎበዟና ትሁቷ ሀንዬ የእሷን ነገር ለመንጠቅ በዙሪያዋ ያሰፈሰፉ ጠላቶቿ እነ ሐሴትና ባዩሽ ጥረታቸውና እቅዳቸው ይሳካላቸው ይሆን ወይም በትክክል ለሙያው ታማኝ ሆኖ በዶክተሩ አማካኝነት የባዩሽ ሴራ ይገለጥ ይሆን አብረን የምንመለከተው ይሆናል አባት ግን ልጃቸው እንደሆነች ውስጣቸው ስለነገራቸው በአነጋገሯም ሆነ በሁኔታዋ በቁም ነገሯ እየቀኑባት ይችን የመሰለች ልጅ አምላኪ ሆይ አትንፈገኝ ሰታ አትንሳኝ በማለት በጸሎት ላይ ናቸው አቶ ኖላዊ ሀንዬ እያስጨነቃት ያለው ጉዳይ በግልጽ መናገር ስላልቻለች በጣም ጭንቀት ውስጥ ገብተዋል። ልጄ የጨነቀሽ ነገር ምን ሊሆን ይችል ሊሆን ምናልባትም ለሕክምና የምታወጣው ገንዘብ ሊሆን ይችል ሊሆን በማለት ብዙ ሀሳብ እያወጡና እያወረዱ ይገኛሉ። በጾለትም እያሰቧት ነው። ሀንዬ ከምርመራ በኋላ ስለሚጠብቃት ሕይወት ጭንቀት ውስጥ ገብታለች። አሳዳጊዎቿን አገኘች ማለት አቶ ኖላዊ ትታኝ ትሄዳለች የሚል ጭንቀትና ሀሳብ ያወጣሉ ያወርዳሉ። ይሄ ደግሞ በህመማቸው ላይም ተጽዕኖ ሊፈጥር ይችላል። እውነተኛውን ነገርስ እንዴት አድርጌ ነው መናገር የሚችለው በማለት ራሷን እያስጨነቀች ትገኛለች። ወይዘሮ ሜላትስ ልጃቸውን እያንቋሸሹና እየገፏት ባሉበት ሰዓት ትክክለኛውን መረጃ ሲሰሙ ምን ሊሰማቸው ይችል ይሆን? ለምን ይሆን ግን ራሳቸውን ማስተዋልና ማሰብስ የተሳናቸው የወይዘሮ ባዩሽ ሴራ እንደሆነስ በትንሹ እንኳን እንዴት መጠርጠር አቃታቸው? ኖላዊ ክፍል 47ስ ምን ይዘውልን ይመጡ ይሆን? የነሃን ውጤት መጥቶ ይገለጥ ይሆን? ዶክተሩ ለሙያው ታማኝ ይሆናል ወይስ በባዩሽ ሴራ ተጠልፎ ይወድቅ ይሆን? እናንተ ምን ታስባላችሁ? ውጤቱ ይቀየራል ወይስ ትክክለኛውን መረጃ ይዞልን ይመጣ ይሆን? እንግዲህ ኖላዊ ካየናቸው ውስጥ አጠር አድርጌ ያቀረብኩላችሁ ይሄን ይመስላል። ለቻናሉ አዲስ ሆናችሁ፣ ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ። ኖላዊ ክፍል 47ን ይዘን ከቼች እንላለን። ባይ ባይ። ወዳችኋለሁ።